እፎይ የሚሉት ሰውዬ ያለመያዙ ምስጥር አንደኛ፣ ህዝበ ሙስሊሙ ወጣት የሚባለው በሙሉ ቲክቶክ ላይ የሚሳተፍ ቲክቶከር ነው። በሁለት ወይም በአንድ ደቂቃ ቪዲዮ የሚታገል ለዛውም በአላ እዣችኋለሁ ሼር አድርጉት የሚል ሼር ይደረግለታል፣ ፍሎር ይበዛለታል፣ አለቀ በቃ። ትግሉ እዛ ላይ ነው። ሁለተኛ፣ የመንግስት አመራሮች ከሱ ጋር መሆኑ ናቸው። ሶስተኛ፣ መጅሊሱ ብር አልመደበም። ብር መድቦ ኢትዮጵያ፣ ህዝብ አሁን ባለበት ሁኔታ ብር ከተሰጠው ማይሰራው ነገር የለም። ብር መድቦ አራት ሚሊዮን፣ ሁለት ሚሊዮን እሱን ላያገኘ ሰው እሰጣለሁ ቢሉ ነገ ይያዝ ነበር። የኡፋይ አለመያዝ ከአሁን በኋላ ሺዎችን እንደሷ ዓይነት ተሳዳቢዎችን ያመርታል። ምክንያቱም በተለይ በመጅሊስ ደረጃ ተነስተው እንደዛ ተናግረው ካልያዙት እንደውም ባይናገሩ ይሻል ነበር ነው ምለው። እንደውም ነቢዩ ስላ ሰልምን የባስ አሰደብ ናቸው። የሱኑም የኡፋይ ተከታይ መጀመሪያ አራት መቶ ነበር። አሁን ሰባት ሺህ ስምንት መቶ ደርሷል። አሳደግልለት ቲክቶኩን። ይሄው አንዳንዶች እንደውም አይኑ እንዲያበራ አድርገው አበራልን፣ በራሃልን፣ ጌታችን መድኃኒታችን እያሉት ነው። እንደ ኢየሱስ ማለት ነው። ጥመት እኮ እንደዚህ ነው። በእልህ ሰዎች ይጠማሉ። አሁን ሌሎችም እምነቶች እንደዚህ በዚህ መልኩ ነው። በበላም በምናን የሚያምኑ ሰዎች እንደዚህ ነው። አሁን ይ እፎኝ ዱርዬ፣ ከጠላቤት የወጣ ወንበዴ በሱ እያመኑ ነው። ታደግንለት ቲክቶኩን ቲክቶክ ላይ ይህን አለን ይህን ተናገሩን፣ ሪፖርት አርጉ እናዘጋ የሚሉ ቲክቶከሮች ራሱ በዚህ ላይ ቀዝቅዘዋል። ሪፖርት አልተደረገበትም። ኢትዮጵያ የጥፋተኞች የአጥፊዎች ጫካ ከሆነች ቆይቶ የለም ከሚያለማ ከሚያለማው እኮ የሚያጠፋው እየበዛ ነው ያለው። አጥፊዎች፣ ሀገራችን በታኝ፣ አተራማስ፣ እርስ በርስ የሚያባሉ እኮ እየበዙ ነው ያሉት። ልጅ ያሬድ እኮ ቄስ ሰደበ ተብሎ ነው እኮ እነዛ ሲሆነ ነበረው ቄስና እንትና ነቢዩ ሶለላሁ ዓለይሂ ወሰለም አንድ ናቸው። ተመልከቱ ይህን ጉድ።